እንግዲህ ካልዬ ምንድን ነው ስራሽ? የኔ ቆንጆው፣ አረ ምንድን ነው ላላችሁኝ ማለት ነው። የእኔ ስራ በጣም ላሳስባችሁ እንዲሁም ደግሞ ዛሬ ስራየን ልንገራችሁ ማለት ነው። እስኪ ርዝሚ። ያው እንግዲህ የእኔ ስራ ኢት ፊኒሽ ኢት ፊኒሽ ወኪንግ ፊኒሽ ወሽ ፊኒሽ ጎ ስሊፕ ዲራንክ ዲራንክ ጎ ኢንጆይ ዌዝ ወርኒ ጎ ስርት ስርት፣ እንደገባቸው ተስፋ አደርጋለሁ። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራቸው ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላ እኔ በጣም ሰላም ነኝ። እንደ ቤተሰቦች እንግዲህ ሀልየ ምንድን ነው ስራሽ፣ ኔ ቆንጆው? አረ ምንድን ነው ላላቸው ወ ማለት ነው የኔ ስራ በጣም ላሳስባችሁ፣ እንዲሁም ደግሞ ይቺ ልጅ እኮ ወር ሲሞላ እኛ ደግሞ ስንቀበል እሷ ምን ትሆን ይሆን ይቆጫት ይሆን እንደው አሁኑን እንንገራት ብላችሁ ቆዳቸውን ቆረጥ ቆረጥ ሸርከት ሸርከት ለሚያደርጋቸው ዛሬ ስራዬን ልንገራችሁ ማለት ነው። እስኪ ያው እንግዲህ የኔ ስራ ኢት ፊኒሽ ኢት ፊኒሽ ወኪንግ ፊኒሽ ወሽ ፊኒሽ ጎ ስሊፕ ዲራንክ ዲራንክ ጎ እንጆይ ዝ ዌዝ ወርኒ፣ ጎ ሰረተ ሰረት። እንደገባችሁ ተስፋ አድርጋለሁ። እና ለማንኛውም ማለት ነው እኔ ስራ እንደዚህ ላሳሰባችሁ፣ ማለት ተጨነቃችሁ እናንተ። ወይ ሳህል ልጠብባችሁ ሳህል ልጠብባችሁ፣ ወይስ መክነስ አካባቢ ላጭኑባችሁ፣ ወይስ መሰላል ላይ ተሰጠየ ላሳያችሁ፣ ወይስ ደረጃ እየጠረኩ ላሳያችሁ፣ ወይስ ደግሞ ልብስ እያጠብኩኝ እየተኮስኩኝ ምናምን ላሳያችሁ፣ ምን ይሆንላችሁ? ልብስ ማጠብ መተኮስ፣ ወይስ ግቢ ማጠብ፣ ወይስ ደግሞ ምን ይሆንላችሁ እናንተ

አድጌ ህጄ ለልጆቼ እህትና ወንድም መጨመር ፈልጋለሁ። ግን እየሰራሁ ነው፣ እንዳታስቡ ስራ ላይ ነኝ፣ ያው እሰራለሁ። ስለዚህ ስራ ፈት እንኳ አይደለሁም። ስራ ብፈታ ያው ስራ ፈልጉልኝ እላችሁ ነበረ። ግን ስራ እየሰራው ስለሆነ በጣም አመሰግናለሁ። ጓደኞቼ ስለ ሁሉንም የማልገባበት ስራ የለኝም። ሲጀመር የኢትዮጵያም ሆኜ ስራ አልመርጥም። እዚህም ሆኜ ደግሞ ስራ አልመርጥም። ሳውዲ አረቢያም ሆኜ ደግሞ ታውቅኛላችሁ፣ ለስራ ያለኝ ፍቅር እና ያለኝ ኤክስፒሪየንስ ማለት ነው። እና በጣም ስራ ወዳለሁ ከምታስቡት በላይ ማለት ነው። በቃ መፋጨር፣ መድከም በቃ እንደዚህ አይነት ነገር ያስደስተኛል። ቁጭ ማለት በጣም አልወድም። በተለይ እንደኔ አይነቷ ቁጭ ሌላ አይገባም ለምን ልጅ የልጅ ኃላፊነት አለ፣ የባል ኃላፊነት አለ፣ የቤት ኃላፊነት አለ። የልጅ በቃ ሁሉም ነገር ኃላፊነት ለእኔ ስለሆነ ስለዚህ የወጣሁበት ደግሞ አንደኛና አንደኛ የወጣሁበት መሽ ልዝናና አልመጣሁ፣ ማሬት ልሰራ ነው አደል የመጣሁት። የመጣሁበትን አላማ ደግሞ በቅርብ ሀሳብቼ አሳያችኋለሁ ማለት ነው። ጓደኞቼ ያው እንግዲህ የሰራና ያልሰራ ውጤት ድምር ውጤቱን እዛ ላይ አቤሬጁ ላይ እናየዋለን እንግሊዘኛ አቁርት ይበልልሽ እና ለማንኛውም ይህን ይመስላል ጓደኞቼ፣ አታስቡ ለማለት ያክል እናና ናና የረሳሁን ነገር አለ። በነገራችን ላይ ማለት ነው አሀዩ የበቀደም ምሽት ይሽ እኮ እንትን ይላል ቀለሙ ይለቃል አላችሁኝ። ወላሄ አጥቤዋለሁ እያንንም እንደገናም ደግሞ ልብሶችን አጥቤያቸዋለሁ። ወላሄ ከለሩ አይገፍም ልንገራችሁ ከለሩ እንደዚህ ሰውነት ላይ እስከሚፈገፈግ ድረስ ወላሂ አይገፍም። በነገራችን ላይ ማለት ነው ያጥር አላላችሁ ደግሞ በጣም ረጅም ስለሆነ ቢያጥር ራሱ ጥሩ ነበር ግን አያጥርም። እናንተ ኳ አጭር ልብስ ሲሆን ነው አይደል ሊያጥርብናል የምትሉት። ስለዚህ ምንም የሚያጥረው ነገር የለውም እንደገናም ደግሞ አጥር ቢዋለ ቢው አልገፈፈም። ጭራሽ ጭራሽም አልገፈፈም። እርግጥ አዲስ ልብስ ሲለበስ የሆነ ትንሽ ቀየም የሚለው ነገር አለው ግን ይሄ ው እንደምታውስ ነው። ምንም ነገር የገፈፈው ነገር የለም። እንደገና ደግሞ ያኔ ልብስነቱ ወደ ላይ ምርጥ ነው ሀቂቃ ማለት ነው። እኔ ገዛችሁ አልገዛችሁ ለእኔ ምንም እንትን የሚላይ ነገር አይደለም። ወይም ደግሞ እኔ ተከፍሎኝ አይደለም የምሰራው፣ ተከፍሎኝም አይደለም። ግን ጥሩ ነገር ሳገኝ ነው ለእናንተ የሰራሁላችሁ እንጂ እኔ ተስተምር ነኝ ሲጀመር ማለት ነው። እኔ ያኔ ገዝቼ የምለብስ የምለብስ ግለሰብ ነኝ እንጂ እኔ እያከፋፈልኩኝ አይደለም። ራሴ የራሴ እንዲነሳልኝ እንዲሸጥልኝ እያዳለልኳችሁ አይደለም። ስለዚህ አንደኛ ይሄ ምንድን አለችው እንዳለ ቀለሙ ልብስ የማን ሰውነቴ ጨርሶ ቀለም ሆኗል፣ አልሽኝ ወይ ወድላሂ ምን እንኳን ሰውነትሽ ላይ ቀርቶ ስታጥብ ራሱ እንደዚህ እንደዚህ ቀለም ቢፈፍ ብሎ ነገር አይደለም፣ የኔ ውድ ማለት ነው። እና ለልብሱ ጥራትነት እኔ ለብሾ ስላየሁት እንደምታወቂ ነው ለብሼዋለሁ። ግን ጅል ነገር ከሆነ እንኳን አይደለም እንደዚህ ላስተባብር ቀርቶ ያበረከትልን እኔ ስራ ለመፍታት እንደዚህ አስባችሁ ከልባችሁ እንደዚህ ወይኔ ይች ልጅ ምን ልትሆን ነው? ምንም ስራ ሳይኖራት ሁልጊዜ ቁልጭ ላሉ የምናያት ላልብላችሁ፣ ለተጨነቃችሁ እና የኔ ስራ ይሄን ይመስላል ነው። እወዳችኋለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።